ሰላም ውድ ተመልካቾቻችን እንዴት ቆያችሁን? የእግዚአብሔር ስም የተመሰገነ ይሁን። በባለፈው ክፍለ ጊዜ የእግዚአብሔር መንግስት በአዳምና በሄዋን ውድቀት ውስጥ እንዴት እየተገለጠች እያደገች እንደሄደች አይተናል። በዛም ደግሞ እግዚአብሔር ለሄዋን የሰጣትን ተስፋ፣ የሰው ልጅ የሚታደግበት ዘር ከሷ እንደሚመጣ፣ የእባቡን ራስ እንደሚቀጠቅጥ፣ እግዚአብሔር የሰጠውን ተስፋ አይተናል። በዛሬው ክፍለ ጊዜ ደግሞ የእግዚአብሔር መንግስት በኖህና በቤተሰቡ እንዴት አሁንም እንደተገለጠች ይሄ ተስፋ ፍጻሜነትን ወደ ማግኘት እንዴት እየገሰገሰ እንደሄደ የምናይ ይሆናል ማለት ነው። ስለዚህ የኖህን ትውልድ የኖህን የተወለደበትን ታሪክ በማንበብ እንጀምር። በዘፍጥረት ምዕራፍ አምስት ቁጥር 29 ላይ የምናገኘው ነው። አባቱ ላሜህ ኖህን በወለደ ጊዜ ስም የሰጠውን እናያለን። እንደዚህ ይላል፣ እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል፣ ሲል ኖህ ብሎ ጠራው። የስሙ ትርጓሜ ምንድነው? እረፍት ማለት ነው። ስለዚህ ላሜህ አባቱ ይህንን ስም የሰጠበት ምክንያት ስናይ ምንድነው? እረፍት አስቦ ነው ማለት ነው። እግዚአብሔር በረገማት በዚች ምድር ድካም አለብን፣ ከዚህ ድካማችን ያሳርፈናል፣ ሲል ኖህ ብሎ ጠራው። አዳም ላመጣባቸው ድካም ይህ ልጅ እረፍት እንደሚሆን ወይ ደግሞ በሄዋን የተሰጠው የተስፋ ዘር ይህ ሊሆን ይችላል ብሎ አስቦ የሰጠው ስም እንደሆነ መገመት እንችላለን። እንግዲህ ኖህ በእግዚአብሔር ፊት ጻድቅ እንደነበረ ይናገራል ታሪክ ከዛ በኋላ ያሉት ምዕራፎች። ከዛ ደግሞ በእሱ ዘመን የነበሩ ሰዎች እግዚአብሔርን ደስ አላሰኙም። እግዚአብሔር ሊቀጣቸው ባሰበበት ጊዜ ኖህ መርከብ እንዲያዘጋጅ፣ ቤተሰቡን ይዞ እንዲገባ፣ እንስሳቶችንም ይዞ እንዲገባ እግዚአብሔር ያዘዋል። እንግዲህ በዚህ መርከብ ውስጥ ኖህ ከቤተሰቦቹ ጋር ስምንት ነፍስ እና እንስሳቶች እና የሚበሉት ማዕድ አንድ ላይ ሆኖ እናያለን። እቺ መርከብ ያላት ገጽታ ምን ይመስላል? ኤደንገነትን በተወሰነ መልኩ ያስታውሰናል። ለምን? በኤደንገነት እግዚአብሔር ባዘጋጀው በሆነች ስፍራ ውስጥ አዳምና ሔዋን ከእንስሳቶች ጋር በሰላም ሆነው እጽዋትን እየበሉ ይኖሩ ነበረ። በዚህ ስፍራም አሁን የምናየው ምንድን ነው? እቺ ቦታ እግዚአብሔር ያዘጋጃት ቦታ ናት። በኖህ አማካኝነት የተሰራች መርከብ ናት። በዛች ቦታ እግዚአብሔር እንስሳትን ሰዎችን አንድ ላይ በሰላም እንዲኖሩ የሚበሉት ምግብ በዛ ጊዜ እጽዋት ነው የሚሆነው። ምክንያቱም ስጋ መብላት የተፈቀደው በእግዚአብሔር ከምዕራፍ ዘጠኝ በኋላ ነው። ስለዚህ በተወሰነ መልኩ የአዳምና የህዋንን ህይወት ያስታውሳል። ከውድቀት በፊት የነበረውን የሰው ህይወት እግዚአብሔር ያሰበው የሰውን ህይወት በዚች በትንሽ ውሃ መርከብ ውስጥ እናያለን ማለት ነው። እንግዲህ ከዚህ ይቀጥልና ልክ እቺ መርከብ የጥፋት ውሃ ባለፈ ጊዜ በአራራት ተራራ ጫፍ ላይ ትንሳፋለች። ከዛ ከዛ ይወጣሉ ኖህ ለእግዚአብሔር መስዋዕትን ይሰዋል እግዚአብሔር መስዋዕቱን ይቀበላል ከዛ በኋላ እግዚአብሔር ኖህና ቤተሰቡን ይባርካል ይህን የምናገኘው ምዕራፍ ዘጠኝ ላይ ነው ቁጥር አንድና ሁለት ቁጥር ሰባት ላይም ይደገማል እንደዚህ ይላል እግዚአብሔርም ኖህና ልጆቹን ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት በሰማይም ወፎች በምድር ላይ በሚንቀሳቀሱትም በባህር አሶችም ሁሉ ላይ ይሁን እነርሱን በእጃችሁ ተሰጥተዋል። ስለዚህ አሁን የምንሰማው በረከት የትኛውን ይመስላል? አዳምና ሔዋን እግዚአብሔር የባረካቸው ምዕራፍ አንድ ቁጥር 28ን ስናይ የነበረው በረከት ያስታውሰናል ማለት ነው። ስለዚህ የሰው ልጅ ከመርከብ ከወጣ በኋላ ከጥፋት ውሃ በኋላ እግዚአብሔር ለአዳምና ለሔዋን የሰጣቸውን በረከት ወይም ደግሞ ምን ብለን ነበረ፣ ተልእኮ፣ ሚሽን መልሶ እግዚአብሔር አሁንም ለኖህና ለቤተሰቡ ይህንን በረከት ይሰጥ እናያለን። ስለዚህ የእግዚአብሔር ዓላማ በመጀመሪያዎቹ ሰዎች የታሰበው የእግዚአብሔር ዓላማ አሁንም እንደገና ለኖህና ለቤተሰቡ ሲሰጥ እንደገና እድሳት ሲሆን እንደገና ተስፋ ሲሆን እናያለን ማለት ነው። ስለዚህ ይህንን ተልዕኮ አሁን እንዲፈጽሙ የታሰቡት ማን ናቸው? ኖህና ቤተሰቡ ናቸው። በዚህ ስፍራ የተባረኩትን በረከት ስናይ እንዲበዙና በእንስሳቶች ላይ አስፈሪነታቸው እንዲታወቅ ነው። ስለዚህ ስቲል አሁንም ገዢዎች ናቸው በሌላ ቋንቋ እና ደግሞ ምድርን እንዲሞሉ ተባርከው እናያለን። እንዳል ነው። ይሄ በረከት ምዕራፍ 9 ቁጥር 1 እና 2 ላይ ነው ያለው። ቁጥር 7 ላይ የሚደገማል። በሁለቱ መካከል ደግሞ ቁጥር 6 ላይ እግዚአብሔር እንዲህ ብሎ ያዛቸዋል፣ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። በበረከቶቹ መካከል ደግሞ ምንድነው የምንሰማው? ሰው በእግዚአብሔር መልክ መፈጠሩ። ይህ ሀሳብ እንደገና ደግሞ ሲደገም እንደገና ሲጠቀስ እናያለን። ኦልሬዲ ያየነው የት ጋር ነበረ? ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልኩ እንደፈጠረው ይናገራል እዛ ላይ አሁንም እዚህ ጋር ደግሞ ይህንን ሀሳብ ደግሞ ሲያስታውስ እናያለን። ስለዚህ በረከቱ አለ ለአዳምና ለሔዋን የተነገረው በረከት አለ፣ ደግሞ አዲስ የምታይ ምን አለ? ሰው በእግዚአብሔር መልክ መፈጠሩ ደግሞ እንደገና ሲጠቀስ እናያለን። ይሄ ሁሉ ተያይዞ ወዴት ነው የሚወስደን? ወደ መጀመሪያዎቹ ሁለት ምዕራፎች እግዚአብሔር አዳምና ሔዋን ሲፈጥር ያሰበውን ያንን የመጀመሪያውን ሀሳቡን አሁን በኖህና በልጆቹ ለመቀጠል እንደፈለገና ያንን እያስተላለፈ እንደሆነ የሚጠቁም ነው ማለት ነው። ስለዚህ አሁን አዲሱ አዳምና አዲሱ ሔዋን አዲሱ የሰው ዘር እነማን ናቸው? ኖህና ቤተሰቡ ናቸው። ይህንን ተልእኮ ተሸክሞ የሚሄዱት ማለት ነው። በሚያሳዝነው ሁኔታ በዚሁ ምዕራፍ ላይ ዝቅ ብለን ስናነብ ኖህ የወይን ተክል ተከለ፣ ከዛም ወይን ጠጣ፣ ሰከረ፣ ራቁትንም ሆነ ይላል። ልጁ ካም የአባቱን ራቁትነት አየ፣ ከዛ የተነሳ አባቱ ሲነቃ ልጁ ያደረገበትን አወቀ እና እርግማን ሲከተል እናያለን። እርግማኑ ቀጥታ በካም ላይ ባይሆንም የመጣው በካም ልጅ ላይ በከነዓን ላይ ነው። እርግማኑ የመጣው ግን ራቁትነትን ኖህ ሰክሮ ራቁቱን ሲሆን እርግማን ደግሞ ከዛ ተከትሎ ሲመጣ እናያለን። እነዚህ ሁለት ቃላቶች የሚደገሙት አሁን ቤት ጋር ነው። በዘፍጥረት ምዕራፍ ሶስት ላይ ነው። አዳምና ሔዋን ያንን ፍሬ ስለበሉ ራቁታቸውን ሆኑ። ከዛ ምን መጣ? በእነሱ የተነሳ እርግማን መጣ። አሁንም ኖህ ከወይን ጠጣ፣ ራቁቱን ሆነ፣ እርግማን መጣ። ስለዚህ ምንም እንኳን ኖህና ቤተሰቡ በእግዚአብሔር የተባረኩ አዲስ አዳምና ሔዋን ብንላቸው የእግዚአብሔርን ተልእኮ ይዘው ሊሄዱ የታሰቡ ቢሆኑም አሁንም በአዳምና በሔዋን አይነት ውድቀት እነሱም ሲገኙና እርግማን ሲያመጡ እናያለን። ስለዚህ የታሰበው ተስፋ አልተፈጸመም። በከፊል ተፈጽሟል። አባቱ ላሜህ ያሳርፈናል ብሏል። የሰውን ዘር ከጥፋት ውሃ አድነዋል ግን ኮምፕሊት የሆነ እረፍት እግዚአብሔር ለሔዋን የሰጠው የተስፋ ቃል ፍጻሜ ግን መሆን አልቻለምም። እሱም አልነበረም። ስለዚህ የእግዚአብሔር መንግስት ተገልጣለች እያደገች ትሄዳለች። ነገር ግን ፍጻሜዋን አላገኘችም። ከዚህ ቀጥሎ የምናየው ምዕራፍ አስርና ምዕራፍ አስራ አንድ ነው። እነዚህ ምዕራፎች የኖህን ትውልድ የሚዘረዝሩልን ናቸው። በምዕራፍ አስር ላይ የኖህን ልጆች ይነግረናል። ሴም፣ ካም፣ ያፌት ልጆቻቸውን ይዘረዝራል። የካምን እናያለን እዛ ላይ ፎከስ እናደርጋለን። ብዙ የሰው ስሞች ማናቃቸው አንዳንድ ነገሮች ይኖራሉ። ግን በትዕግስት ተከታተሉኝ። ለምን በዚህ ውስጥ የእግዚአብሔር መንግስት እንዴት አደገች የሚለውን ስናይ አደሴም ታይም ምንድን ነው የምናየው? የሰው መንግስት እንዴት እያደገ እንደሄደ እናያለን። የሰው መንግስት የተጀመረው በቃይል ነው ብለናል። ቃይል ለመጀመሪያ ጊዜ ከተማን ሲሰራ በዚያ የሰው መንግስት ተጀመረች። አሁን በዚህ ክፍል ደግሞ ምንድን ነው የምናየው? እንዴት ይሄ የሰው መንግስት እንዳደገና እየጨመረ እንደሄደ እናያለን። የእግዚአብሔር መንግስትን ስናጠና የሰው መንግስት አላማየት አንችልም። ለምን ጎን ለጎን አብሮ የሚሄድ ብዙ ጊዜ ደግሞ የእግዚአብሔር መንግስት ሲቃወም የምናገኘው የሰውን መንግስት ነው። ምዕራፍ 10 እና ምዕራፍ 11 ላይ ነው በስፋት የሚተነትንልን ማለት ነው። በምዕራፍ 10 ቁጥር ስድስት ላይ የካም ልጆችን ይዘረዝራል ። እነዚህም ኩሽ፣ ምጽራይም፣ ፉጥና ከናን ናቸው ይላል። ምጽራይም የተባለችው በዕብራይ ውስጥ ነው ግብፅ ማለት ነው። ስለዚህ እነዚህ አራቱ የካም ልጆች ናቸው። ከናን የሚለውን ስም እናውቃለን። እስራኤል የሰጣት የተስፋ ምድር ከናን ነበረች። በዛ ከናን ውስጥ ደግሞ ይኖሩ የነበሩ ሰዎች ተጠቅሰዋል። በተለይ ዘጸአት ላይ እግዚአብሔር ወደዚያ ሲያስገባቸው በዛ የሚኖሩ ትውልዶች እና ዘሮች እንደነበሩ ስማቸውን ይጠቅሳል እነዚህ ትውልዶች በዚሁ ስፍራ ላይ የምናገኛቸው የከና ልጆች ናቸው ቁጥር 15 እስከ 17 ባለው ውስጥ እዛው ምራፍ 10 ላይ ስማቸውን ይዘዝራል ሲዶን ኬጥያውያን፣ ኢያቡሳውያን አሞራውያን ጌርጌሳውያን ኤዊያውያን ይላል እነዚህ የከና ልጆች ናቸው እነዚህን ነው ስም ተጠቅሶ በዘጻት ላይ የምናገኘው እስራኤል ወደ ከና ስትገባ በዚያ ይኖሩ የነበሩ የጠበቋት ህዝቦች እነዚህ ናቸው እነዚህን ነው ተዋግታ የገባቸው ፈጽሞ አላጠፋቻቸውም። ለምን እንዳላጠፋቻቸው የተለያየ ምክንያት ይሰጣል የእግዚአብሔር ቃል ግን በዛ ቦታ የነበሩ የእግዚአብሔር ህዝብ ጠላት የነበሩ እና እስራኤል ደከም ስትል እየተነሱ እስራኤልን ያስጨንቁ የነበሩ የከነአን ልጆች ናቸው። ከነአን አሁን ለማስታወስ ያህል ኖህ የረገመው የካም ልጅ ነው ማለት ነው። ከዛ ይቀጥልና ምዕራፍ 10 ከቁጥር 8 እስከ 12 ናምሩድ የሚባል ሰው ያስተዋውቀናል። ናምሩድ ምን አይነት ሰው ይላል? እዚህ ጋር እንደዚህ ይላል፣ ኩሽም ናምሩድን ወለደ እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩር ተባለ። የግዛቱ መጀመሪያ በሰናኦር አገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሶርም ከዚያች አገር ወጣ፣ ነነዌንም፣ የረቦትንም ከተማ ካለህን፣ በነነዌና በካለህ መካከልም ሬሴንን ሰራ። እርሷም ታላቂቱ ከተማ ናት። እዚህ ጋር ማየት ያለብን ሀሳቦች አሉ የመጀመሪያው ምንድን ነው? ይሄ ናምሩድ የተባለው ሰው የኩሽ ልጅ ነው። ኩሽ ደግሞ የካም ልጅ ነው። ስለዚህ ናምሩድ የካም የልጅ ልጅ ነው ማለት ነው። ይህ ሰው ሀያል ነበር ይላል፣ ግዛት ነበረው። እንግዲህ ካስታውሳችሁ የእግዚአብሔር መንግስት የሚለውን መግቢያ ስንሰራ ከመንግስት ጋር የተያያዙ ሀሳቦች አሉ፣ ግዛት፣ ህዝብ እያለን የዘረዘርናቸው አሉ። እዚህ ጋር መንግስት የሚል ቀጥታ ስም ባናገኝም ግዛት ሲለን የምናስታውሳለን መንግስት የሚለውን ሀሳብ እየተናገረ ነው ማለት ነው። ስለዚህ ይሄ ናምሩድ የተባለው ሰው ግዛት ነበረው። ግዛቱ እስከ ባቢሎን ድረስ እያለ ይዝረዝራል። እንግዲህ ይሄ ናምሩድ ግዛት አለው። ቀጥሎ ደግሞ ከታች አሶር ይባል ሰው ይጠቀሳል። እሱም ደግሞ ወጥቶ ከተማ ሲሰራ እናያለን፣ ነነዌ የተባለች ከተማ፣ ሌሎችን እንደዚህ ታላላቅ ከተሞችን ሲሰራ እናያለን። እዚህ ጋር አንደኛ ግዛት የሚለውን እናያለን። ናምሩድ ገዢ ነበረ፣ ንጉስ ነበረ። ከዛ ቀጥሎ ደግሞ የተለያዩ ከተሞች ሲሰሩ እናያለን፣ እነ አሶር፣ እነ ባቢሎን እነዚህ ከተሞች የእግዚአብሔርን ህዝብ ሲቃወሙ የነበሩ ታላላ ከተሞች ናቸው በተለይ በብሉይ ኪዳን ያሉ ስለዚህ የሰው መንግስት እያደገች እየሰፋች ስትሄድ እናያለን የመጀመሪያው ሰው ከተማ የሰራ ማን ነው ቃይል ነው ዘፍጥረት ምዕራፍ አራት ላይ አሁን ደግሞ በእነዚህ ሰዎች አማካኝነት የተለያዩ ከተሞች እያደጉ እየጨመሩ ሲሄዱ እናያለን ይሄ የሰው መንግስት እድገት የምናይበት ታሪክ ነው ማለት ነው ከዚህ በኋላ ነው ወደ ምዕራፍ 11 የምንሄደው ምዕራፍ 11 ላይ የሆኑ ሰዎች ተሰብስበው ከምስራቅ ወደ ሰናዖር የምትባለ የባቢሎን ከተማ ናት። ወደዛ ሲሄዱ እናያለን። እነዚህ ሰዎች ከመጡ በኋላ ሊያደርጉ ያሰቡት ነገር እዛው ምዕራፍ 11 ቁጥር አራት ላይ እንደዚህ ይላል፣ ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራ አሉ። ስለዚህ ዓላማቸው ምን ነበረ? ስማቸውን ማስጠራት ነው። ምን መስራት ፈለጉ? ይላል ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ። ግንብ የሚለው ማማ ማለት ነው፣ ታወር ስለዚህ አሁንም ሀሳቡ ምን የማድረግ ነው ከተማ የመስራት ነው በቃይል የተጀመረ ሀሳብ ነው ምዕራፍ አስር ላይ በተለያዩ ሰዎች አይተናል ከተሞች ሲሰሩ አሁን ደግሞ እነዚህ ሰዎች ከተማ መስራት ፈለጉ ብቻ አይደለም ግንብ እስከ ሰማይ የሚደርስ እስከ ሰማይ ለምን የሚደርስ ፈለጉ ሰማይ የምን መኖሪያ ነው የአምላክ መኖሪያ ነው የታወቀ ይሄ ስለዚህ ከአምላክ ጋር ያላቸውን ግብግብ እነሱ አምላክ ለመሆን መፈለጋቸውንም ያሳያል ይህ ደግሞ የአዳምና የሄዋን የመጀመሪያው ውድቀት ነው። ሰው አምላክ መሆን የፈለገበት ታሪክ ነው። እዚህ ጋም ደግሞ እነዚህም ሰዎች የፈለጉት በጣም ታላቅ መሆን፣ በምድር ላይ ከነበሩ ሰዎች ሁሉ ገናና መሆን፣ ስማቸው ታላቅ እንዲሆን ፈልገዋል። ስማችን ናስጠራ ሲሉ እናያለን። እንግዲህ ስሙን የሚያስጠራ ማን ነው? እግዚአብሔር ብቻ ነው። ስሙ በዓለም ሁሉ የታወቀ ስሙ ታላቅ የሆነ እግዚአብሔር ብቻ ነው። እግዚአብሔር ደግሞ የወደደውን ሰው ስም ታላቅ ያደርጋል። ይሄ እንግዲህ ምዕራፍ አስራ አንድ ነው። ምዕራፍ 12 ላይ ቀጥሎ ብናገኘው የአብርሃምን መጠራት ነው፣ የአብርሃምን ታሪክ ነው። እግዚአብሔር ሲጠራው ምንድን ያለው? አብርሃምን ታላቅ ህዝብ አደርገሃለው፣ እባርክሃለውም፣ ስምህንም አከብረዋለው። ለበረከቱ ስምህን አከብረዋለው የሚለው ስምህን ታላቅ አደርገዋለሁ ማለት ነው። ልክ ምዕራፍ 11 ላይ የሰማነውን አይነት ነው። እኒህ ሰዎች በራሳቸው ስማቸውን ታላቅ ሊያደርጉ ፈለጉ። ከእግዚአብሔር ጋር ሲፎካከሩ እግዚአብሔር መሆን ሲፈልጉ እናያለን። ስማቸውን ታላቅ ማድረግ ሲፈልጉ እናያለን። እግዚአብሔር ግን ኖ እኔ ነኝ የሰውን ስም ታላቅ ማድረግ እኔ የመረጥኩትን ሰው እሱን ታላቅ ስም ሰጠዋለሁ ብሎ አብርሃምን ሲመርጥ ያለ ተቃራኒ ነው። ስለዚህ ምዕራፍ 10 ላይ ይዘን የመጣ ነው ይሄ የሰው መንግስት አሁንም ምዕራፍ 11 ላይ እየተለቀ እያደገ ሲል ያለን ይህ የሚደጋገም ከዘፍጥረት ሶስት የጀመረ በአዳምና በሄዋን የጀመረ በቃይል ህይወት ያየ ነው። ምዕራፍ 10 ላይ ያየ ነው። አሁንም ምዕራፍ 11 ላይ ደግሞ ይሄው ነው የሚደገመው። ሰው ለእግዚአብሔር አይታዘዝም። እግዚአብሔር መሆን ይፈልጋል ለራሱ ስም ማቆም ይፈልጋል። የራሱ መንግስት ማቆም ይፈልጋል። እግዚአብሔር ደግሞ ኦሬዲ ዓለምን ሲፈጥር የጀመረው መንግስት አለ። በሰው በኩል ሊሰራው የፈለገው መንግስት አለ። እሱን እየሰራ ነው ያለው። የሰው መንግስት አት ሴም ታይም እያደገ ነው። እግዚአብሔር መንግስቱ ደግሞ እየቀጠለች ስትሄድ እናያለን። እንግዲህ ይህ ምዕራፍ እና ከዚህ ፊት የነበረው ምዕራፍ አስር ፎከስ የሚያደርገው የሰው መንግስት እድገት ላይ ነው። የእኛ ደግሞ ዓላማ የእግዚአብሔር መንግስት ማጥናት ነው። እንዳለው የእግዚአብሔር መንግስት እናጠና የሰው መንግስት አት ሴም ታይም ማየት አለብን። ሁለቱ አብረው የሚሄዱ ሀሳቦች ስለሆኑ ማለት ነው። ይህንን ስንል የሰው መንግስት ሁል ጊዜ ኢቭል ነው ወይ ደግሞ ኔጌቲቭ መልክ ነው ያለው እያለን አይደለም። የእግዚአብሔርን ቃል ሙሉ ሀሳብ መያዝ አለብን። የእግዚአብሔር ቃል በሙላት የሚያስተምረው ምንድን ነው? ለምሳሌ እንደ ሮሜ 13 ባሉ ክፍሎች ላይ ደግሞ ስናይ መንግስታት ከእግዚአብሔር የተሾሙ ናቸው ይላል። የተሾሙበትንም ዓላማ ሲናገር ሰላምን ለማስፈን፣ መልካም ለማድረግ፣ ክፋትን ለመቅጣት በእግዚአብሔር የተሾሙ ናቸው ይላል። ስለዚህ የሚያስፈልጋቸውን ክብር ልንሰጣቸው ልንገዛና የሚያስፈልገውን ገቢ ልናስገባ እንደ ታክስ የመሳሰሉትን እንድናስገባ ያዘናል። የሰው መንግስት እንደ ኔጌቲቭ ብቻ ኢሜጅ ሳይሆን ያለው አሁን ደግሞ እንዳየነው የእግዚአብሔርም ጣልቃ ገብነት ያለበት እንደሆነ ማሰብ አለብን። ነገስታቶች በእግዚአብሔር የተሾሙ ናቸው፣ አሁን እንዳለው ያ ብቻ አይደለም፣ መልካምን ለማድረግ የተሾሙ ናቸው። ነገር ግን ከመንግስት መንግስት ይለያያል፣ በዘመናትም በኛ ጊዜም ሁልጊዜ መንግስታት የእግዚአብሔርን ሐሳብ ያደርጋሉ ማለት አይደለም። ለራሳቸውም ሐሳብ ሲቆሙ እናያለን። ከእግዚአብሔር ሐሳብ ይራቁማሉ። ለእግዚአብሔር ሐሳብ የቀረቡ መንግስታቶች አሉ። ስለዚህ አንድ ግልጽ የሆነ ነገር እዚህ ጋር የምናቆመው ምንድን ነው? የእግዚአብሔር መንግስት ከሰው መንግስት ትለያለች። እንዴት ነው የምትለየው ካለ? አንድ የሰው መንግስት በሰው ተነሳሽነት የተጀመረች ናት። እንዳየነው ቃየል የመጀመሪያዋን ከተማ ሲሰራ ይተናል። ያ ብቻ አይደለም፣ ፐርፐዛም ለሰው ክብር ነው። የእግዚአብሔር መንግስት ደግሞ በእግዚአብሔር ተነሳሽነት የተጀመረች ናት። እግዚአብሔር ነው አዳምና ሁን የባረካቸው አሁንም በኖኅ ደግሞ ይህንን በረከት ሲቀጥል የምናየው ወደፊትም እንደምናየው የእግዚአብሔር መንግስት እግዚአብሔር ናት ያስጀመራት፣ እግዚአብሔር ነው ያስቀጥላት። ዓላማዋም ለእግዚአብሔር ክብር ነው እግዚአብሔር ለአሰበው ዓላማ ነው። እሱም የሚመስሉትን ሰዎች በሱ መልክ ያሉትን ሰዎች በማብዛት ምድርን መሙላት የእግዚአብሔር ዓላማው ነው። ስለዚህ የሰው መንግስት እና የእግዚአብሔር መንግስት በዚህ ይለያያሉ። የእግዚአብሔር መንግስት ስንል ሰዎች የሉባትን በዛ ውስጥ ማለት ሳይሆን እንዳልነው እግዚአብሔር ነው የሚገዛው፣ በሰው በኩል ነው የሚገዛው። አዳምና ሔዋንን የሾመ እግዚአብሔር በነሱ አልፎ ሊገዛ ሰዎች ቢኖሩም በእግዚአብሔር መንግስት ውስጥ እንዳልነው የተጀመረበት ምክንያትና ዓላማው የተለያየ ስለሆነ የሰው መንግስት ከእግዚአብሔር መንግስት ይለያል ማለት ነው። እንግዲህ ዛሬው መልእክታችን እግዚአብሔር መንግስት በኖ ህይወት ውስጥ እንዴት እንደተጀመረች ሙሉ ፍጻሜነትን አላገኘችም፣ ነገር ግን ወደፊት እየገሰገሰች እየሄደች እንደሆነ ከጎን ደግሞ የሰው መንግስት እያደገ ሲሄድ አይተናል። እግዚአብሔር ቢፈቅድ በሚቀጥሉት ክፍሎች ደግሞ በአብርሃም ህይወት እንዴት ይሄ ታሪክ ይሄ ሀሳብ እየቀጠለ እንደሄደ እናያለን። መጨረሻ ፍጻሜው ደግሞ በክርስቶስ ኢየሱስ የምትመጣዋን የእግዚአብሔር መንግስት እየጠበቅን ትምህርታችን እንቀጥላለን። ከተጠቀማችሁ በዚህ ሌሎችም ሰዎች እንደዚሁ ሼር ማድረግን እንዳትዘነጉ በዚህ አጋጣሚ ላሳስባችሁ ወዳለው እስከሚቀጥለው ክፍለ ጊዜ እግዚአብሔር ጸጋና ሰላም ከእናንተ ጋር